በአጀብ የሚጓዝ ሰው የ37 ዓመት ጎረምሳ ነው፣ ደግሞም የአገር መሪ።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 ዝነኛ ሆኗል። ከመገናኛ ብዙሃን የፊት ገጽም ላይ አልጠፋም። ሰልፉን ተወጥቶለታል። ከታክሲ ጥበቃ ውጭ ሰልፍ በማይፈቀድባት ኢትዮጵያም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 ይሆኑኝ እያሉ እንደተናገሩት ጠቅላይ ሚኒስትር አብይ ሁሉ ትራውሬም ልገደል ስል አመለጥሁ እያለ ነው። በዚህ ንግግሩም ከአንተ በፊት ድፍቴ አድርገኝ የሚሉ ደጋፊዎችን አፍርቶበታል። እናም የሱን ፎቶግራፍ መኪናቸው ላይ የሚለጥፉ ምስሉን ለፌስቡክና ኤክስ የግል መለያቸው የሚጠቀሙ አድናቂዎችንም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 ለዘነኖች መዘክራችን እንዘክረው። ኢብራሂም ትራውሬ ቡርኪናፋሳዊ ሻምበል ይህንን የቡርኪና ፋሶ ብሔራዊ ቴሌቪዥን ስቱዲዮ ወታደሮች እንደ ጋዜጠኛ ተመላልሰውበታል። በዚያች አገር ፍንቀላ በተካሄደ ቁጥር የአገሪቱ ወታደሮች ወደዚህ ስቱዲዮ ነው ግር ብለው የሚገቡት። ይህ የእነ ኢብራሂም ትራውሬ ፍንቀላ የተከናወነ እለት የተሰጠ መግለጫ ነው። እንደ ኤውሮፓያን አቆጣጠር መስከረም መጨረሻ 2002 መንግስት ፈንቅለው ስልጣን መያዛቸውን እንዲህ ከማወጃቸው ዘጠኝ ወር በፊት እነሱ የፈነቀሉት መንግስት መፈንቅለ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 በየአመቱ በሚወጡ የኢኮኖሚ ሪፖርቶች ቡርኪና ፋሶ ደሃገር ነች፣ ማሊ ደሃገር ነች፣ ኒጀርም ደሃገር ነች ማለት ያዝናናቸዋል። እሺ ይሁን፣ እንደሚሉት ደሃ ከሆንን እዚህ ምን ይሰራሉ? በቃ ይውጡልና። ለምን ለቀው አይወጡም?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

እኔና ጓደኞቼ ለቡርኪናፋሶ ህዝብ እስከ መጨረሻው እንታገላለን ሲልም እየተደመጠ ነው። ይህን ለማሳካት ወደ ፈጣሪ ጸልያለሁ እያለ ሲናገርም ይጨበጨብለታል። ሊገድሉ ነበር ብሎ ሲናገር እንኳን አምላክ አተረፈ፣ ፈጣሪ እኛን ሲወደን አንተን ከሞታ አተረፈልን ይሉታል። ይህንን ያስተዋለ አንድ አፍሪካዊ ጸሐፊ ዘ ራይዝ ኦፍ ኤ ዲክታተር በሚል ርስ ባሰፈረው መጣጥፍ ሻምበል ትራውሬ ሌሎች የቀድሞና የአሁን አምባገነኖች በሚጓዙበት ዳና ላይ ነው ይልና የአፍሪካ መሪዎች ለህዝባቸው